ላል ሰሙ ሁላችሁም ተጠርታችኋል። አንድ ያቁሞ ቆያ ሁላችሁም እወዳችኋለሁ። የነገ ሰው ይበለን። እወዳለን። አብርሽና ሩት እንግዲህ እናንተን ኢትዮጵያውያንና ትውልድ ኤርትራውያን ተጋብዛችኋል። ኑልን፣ ተዝናኑ፣ ከእኛ ጋር ከጎናችን ሁኑ። እናንተ ብቻ አይደለም የምትወዱን እኛ የምንወዳችኋለን እያሏችሁ ነው። ነገ ከአራት ሰዓት ፌብ ጀምሮ ዴራ ውስጥ ነው ጀዳፍ አልከናን እንገናኝ። ሎኬሽን ለምትፈልጉ ሰዎች እኔ ጋም በውስጥ ቁጥራችሁ ማስቀመጥ ትችላላችሁ፣ ወይም ደግሞ እነሱ ጋር ቁጥራችሁ ማስቀመጥ ትችላላችሁ። ነገ የነ አብርሽ እና የኢሩት ቀን ነው። መተን ከጎናቸው መቆም አለብን። አብረን እንጨፍራለን፣ አሪፍ ታሪካዊ ጊዜ እናሳልፋለን። አብረን የእሱ አይ ይቻላል፣ ይችላል። እንወዳለን። ቢግ ላቤን ቢግ ርስፔት ባይ

ኧረ፣ አልነጋም ለማንኛውም ጋይ አልነጋም፣ እስከሚነጋርነት ላይቡን እንዲሁ ነው። ምን ተውላችሁ እንደዙ ማለት ነው። ደስ ያለው ሰው እነዳኒም ገና ይመጣሉ። ደስ ያለው ሰው ጋ የመጣ የመጨፈር ይችላል። ተታይላ ይና ይሳቁና ተሰብሰበ መምጣታቸው አይቀርም። ራት ሊበሉ ወስተው ነው እንግዲህ። ለእነሱ ደግሞ ተራውን እንለቅላቸዋለን። ብቻ አዳር ሙሉ ማይጋደስሲል ላይፍ ላይ ነው የምንሆነው። ነገር ጠፋ እና ፋሚሊዎቻችን አንድ ሰው አስገብተን፣ ግን በዚህ ሞራል ማለት ነው፣ በዚህ ሞራል አንድ ሰው አስገብተን ቅጥቅጥ አስገብና ደስ ይለኝ ነበር እና ህንድ ቻይና ሸቦ ሸቦ የናና ጋይስ፣ ከላይ ደግሞ ማለት ነው እንዳለ የአረብ ሀገር ሱፕማርኬት ተቀመጡ። ጎረቤት ሀገሮች ናቸው።